እንጂ ምን ነው ዝም አላችሁ? ስማ፣ ኧረ አያምርባችሁ። አውሮ አውሮ የድሮ ፍቅራችሁን አምጡ። በጣም ነው ያስጠላ። ኧረ ሩትዬ እንዲያ ጨክን። ምን ሆነሽ ነው?

ናቸው እንዲህ ደግሞ ወ ነገ ኤርፖርት ጀምሩ እንዳለ ፕሌን ውስጥ የሆነውን ነገር አሳያቸዋለች። ርጬ አሳያቸዋለሁ ነገ ስንሄድ። እንዴት ነው ስሜቱ? አይሜ የመጀመሪያ በረረዋል። ነገ እንሄዳለን። ቤተሰቦችም ደስ እንደሚላች ተስፋ አለኝ። በጣም ብዙ ኦዲንሶቻችን በቴክስት እኛ እንኳን እንቁረጥላት ያላችሁ ነበራችሁ እና በጣም እናመሰግናለን። ክበሩልን። እኔ ለዚህ ጭቅመም አላንስም ሰማሽ እዛ አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለኝ እናንተም ከኛ ጋር በጉጉት ጠብቁን የሚገራረም ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ በጣም ወዳቸዋለሁ እናንተን ደስታ ነው የምፈልገው እናንተም አትፈልጉትን ነገር አላደርግም እሱ እንኳን ደስ አመሰግናለሁ በጣም በጣም ዝ ነው ዝም ተነስቼ ልም ነው ብለው አንቺ ግን ልብስ ምናምን ያዥ ነው ፕሮ ማለት ጠቅላል አሁን ገብቼ ነው ከፈለግ ከኔ እናንተ በር ላይ ያድራሉ አሁን እራት ጋብዝሻለሁ። ከእራቱ በኋላ ትሄጃለሽ። በጊዜ ገብተሽ በጊዜ ተኝ፣ ልብስሽን አስተካክለሽ ግን እንደዚያን ነገር አልቀልድም። እንዴት ነው የምቀልደው? ትልቅ ፋሚሊ ያለ በጣም ቢግ ፋኖች አሉ። ይኝ አደለ? ትልቅ ፋሚሊ ያለ፣ እነሱ ፊት እኔ አልቀልድም። እንሂድ አሁን ቶሎ ልጋብዝሽ፣ ቶሎ ገቢ ተዘጋጅተሽ በጊዜ ተኝ። ላይ ደግሞ እኔ ማሰቃያ እያጠብቁኝ በጣም ወዳቸዋለሁ። ግን ምን ተሰማሽ? ወይኔ በጣም ነው ደስ ያለኝ። የምር አልጠበቅኩም እንደዚህ። በቃ ብቻ መጀመሪያ ላይ ራት ጋብዝሻለሁ ስትለኝ በጣም ደስ ብሎኝ ነበረ። ከዛ ሁላ ደብሮኝ ስለነበረ ምናምን ትናንት ቪዲዮን ካየ በኋላ ደብሮኝ ነበር። መግቢያውን ካየው በኋላ ማለት ነው። ከዛ በቃ ራሴን ፈታ ለማድረግ ምናምን ሞከርኩ ምናምን። ራት ልጋብዝሽ ስትለኝ በጣም ደስ አለኝ። አሁን ደግሞ እንደዚህ አይነት የምስሮች አልጠበቁ ታላቅ አብራሽን